ወዓላ አሊሂ ወአስሐቢህ ወሰለመ ተስሊመን ከሢራ አማባድ የተከበራችው የአላህ ባሪያዎች፣ አላህ ሱብሃነ ወተዓላ እዚች ምድር ላይ ሲያመጣን አላማ አለው። ያም አላማ ትልቅ የሆነ ጀነት የምናገኝበት ከጀሀነም የምንርቅበት የሆነ ዓላማ ነው። ያም አላህ ስብሓነው ተዓላ በተገቢው አምልከን ወደሚቀጥለው ሀገር መሸጋገር ነው። ነቢያችን አለይሰላቱ ወሰላም እዚች ምድር ላይ ባሳለፉት ጊዜያቸው ይህንን አላህ ስብሓነው ተዓላ ወደ እኛ ያስተላለፈውን ዲን ለሰው ልጆች በያን በማድረግ ረገድ ላይ ነው ጊዜያቸውን ጨርሶ ወደሚቀጥለው ሀገራቸው የተሸጋገሩት ነብዩ አለይሂ ሰላቱ ወሰላም። ለዚህ ለምንሄድበት ሩቅ ለሆነው ሀገር ዝግጅት ያስፈልገዋል። ይቺ ዓለም ጠፊ ነች። የሚዘወትር እና ዘላለም የሚቆይ አይኖርባትም። እንዳነበረች እንደምትሆን አላህ በተለያየ የቁርአን አንቀጽ ላይ ተናግሯል። ይቺን ዓለም የምን ተዋትና ወደሚቀጥለው ሀገር የምን ሸጋገር ከሆነ መዘጋጀት ያስፈልጋል። ለዛም ለመዘጋጀት እውቀት ያስፈልገዋል። በግምት በመሰለኝ እና በልበ ወለድ አደለም። ይህንን ትልቅ ጀነት የምን ወርሰው አላህ ስብሓነሁ ወተዓላ ጀነተ ቢማ ኩንቱም ታዕመሉን ይላል። ጀነት ግቡ ስትሰሩት በነበረው ሥራ ብሎ የቅያማ ቀን ለሙእሚኖች በቀኝ እጃቸው ክታባቸው ተሰጥቷቸው ለጌታቸው ምዝጋና እያቀረቡ ነቢዩን ዓለይሂ ሰላቱ ወሰላም ተከትሎ ጀነት ይገባሉ። ይህንን ትክክለኛውን መንገድ አሻፈረኝ ብሎ ጀርባ የሰጡ ሰዎች ክታባቸው በግራ እጃቸው ተሰጥቷቸው እያለቀሱ ሸይጣንን ተከትሎ ወደ ጀሃነብ ይወርዳሉ። ይቺም ጀሃነብ አላቂነት የሌላት የሆነች ጀሃነብ ነች። ሞት የቅያማ ቀን በአካል ተይዞ ይመጣል አሉ ተመትቶ ለሙእሚኖች ጀነት ከገቡና የጀነትን ኒዕማ ደስታን ከቀመሱ በኋላ ይህ የሚዘወትሩበት መሆኑን ለማረጋገጥ በሞት ይመጣና ይህንን ታውቁታላችሁ እንዴ ተብሎ ይጠየቃሉ፣ አሉ ነቢዩ አለይሂ ሰላቱ ወሰላም። አይ አናውቀውም ሲሉ ይህ ሞት ነው እያያችሁ ዛሬ ይታረዳል፣ ከአሁን በኋላ ሞት የሚባል ነገር የለም ደስታ ካልሆነ በስተቀር ይባላሉ ጀነት ለገቡ ሰዎች የጀሃነምም ሰዎች ጥሪ ይደረግላቸውና ይህንን ታቁታላችሁ ወይ ተብሎ እንዲተዋወቁት ይደረግና ይህ ሞት ነው ታርዷል። ከአሁን በኋላ ሞት የሚባል ነገር የለም በስቃያችሁ ላይ ስቃይን መቅመስ ካልሆነ በስተቀረ ተብሎ ጀሃነብ እንዲቀምሱ ይደረጋሉ። ይህንን ጀሃነብ ለመራቅና አላህ ለሙእሚኖች ያዘጋጃትን ጀነት ለማግኘት እውቀቶች ያስፈልጋሉ። በእስላም እውቀት ወሳኝና አንገብጋቢ የሆነ መሠረታዊ የሆነ ነጥብ ነው። ነቢያችን ዓለይሂ ሰላቱ ወሰላም የመጀመሪያ የመጣላቸው መልእክት እቅራ የሚል ቁርአን ነው የወረደላቸው። አንብብ አላቸው ጅብሪል ዓለይሂ ሰላቱ ወሰላም። ነቢያችን ዓለይሂ ሰላቱ ወሰላም ማ አነ ቢቃሪእ አሉ፣ እኔ እኮ የምቀራ አደለውም በሚሉ ሰዓት እቅራ አላቸው፣ ቅራ አላቸው ለነቢዩ ዓለይሂ ሰላቱ ወሰላም ከዛ በኋላ ነቢዩ ለሰላት ወሰላም የጅብሪል ጓደኛ ሆኖ ይህ ወሕይ ጊዜና ሰዓቱን ጠብቆ ወደ ነቢዩ መምጣት ጀመረ። ከዛ ቀጥሎ ደግሞ ያ አዩሃል ሙደር ቁም ፈአንዝር የሚለው ቁርአን ወረደላቸው ለነቢዩ ለሰላት ወሰላም አንተ ነቢዩ ወይ ተነስ፣ ቁም፣ ሰዎችን አስጠንቅቅ ወደ ትክክለኛው መንገድ ተጣራ ከመጥፎው አስጠንቅቅ የሚለው ቁርአን ወረደላቸው። ቀጥሎ ደረጃውና ሁኔታውን ጠብቆ ለነቢዩ ዐለይሂ ሰላቱ ወሰላም መጣላቸው ወአንዚር አሺረተከ ልአቅረቢን የሚለው ቁርአን ወረደላቸው። ቅርብ ቅርብ የሆኑ ቤተሰቦችን አስጠንቅቃ አላቸው ለነቢዩ ዐለይሂ ሰላቱ ሰላም። ነቢያችን ዐለይሂ ሰላቱ ወሰላም ቤተሰቦቻቸውን በዝርዝር ስማቸውን እየጠሩ አላህን እንዲያመልኩ ከጀሃነም እንዲርቁና አስከፊና አስጠሊ የሆኑ ነገሮችን ሙሉ በሙሉ እንዲተዉ በያን አደረጉላቸው። ከዛም አልፎ ተርፎ ነብዩ አለይሂ ሰላቱ ወሰላም መካ ላይ የነበሩ ሹማምንቶችና ትላልቅ ቦታ ያላቸውን ሰዎች ሳይቀርና አቡ ለሀብን ጥሪ ያደረጉላቸው። ይህ የተከበሩት የሆኑ የኛ ነብይ አለይሂ ሰላቱ ወሰላም ጥሩ ስነ መግባር የነበራቸው ውሸትን የማያውቁ ቀጠሮ የማያፈርሱ ቃል ክዳናቸውን የማይክዱና የማያጎድሉ ነብይ ናቸውና። ከዛ ከነብይነታቸው በፊትም የነበራቸው ባህሪ ሰዎች ዘንድ ተወዳጅ ስለነበረ ነብዩ አለይሂ ሰላቱ ሰላም ጥሪ በሚያቀርቡላቸው ሰዓት ያንን ጥሪ ምላሽ ሰጥቶ ወደ ነብዩ አለይሂ ሰላቱ ሰላም ጠጋ አሉ። አስከፊ የሆነ ነገር አለ ብዬ ብነግራችሁ እሺ ብላችሁ ትሰሙኛላችሁ ወይ ብሎ ነብዩ አለይሂ መልሳቸውን ወይ ቃላቸውን መውሰድ እፈለጉ የአላህ ነቢይ አዎ እንሰማለን እንቀበላለን፣ እንቀጥል ብሏቸው ነቢዩ ዓለይሂ ሰላቱ ወሰላም በሉ መመለሻ የሌላት የሆነች ጀሀነም አለች። ያቺም ጀሀነም በአላህ ለካዱ ሰዎች የተዘጋጀች ነች። ደስታዋ ደግሞ የማይቋረጥ የሆነች ትልቅ ጀነት አለች። ያቺም ለሙእሚኖች የተዘጋጀች ጀነት ነች። ቁሉ ላ ኢላሃ ኢለላህ ቱፍሊሁን አሏቸው። ነቢዩ ዓለይሂ ሰላም ላ ኢላሃ ኢለላህ በሉ ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም የሚለውን አጽድቁ ብሎ ጥሪ በሚያቀርቡላቸው ሰዓት አቡለሀብ አሊሃዛ ጀማእተና አላቸው። ለዚህ ጉዳይ ነው እንዲህ የሰበሰብከን አላቸው ለነብዩ አለይሂ ሰላቱ ወሰላም። ይህ ጉዳይ ወሳኝ የሆነ ጉዳይ ነው። የተለያዩ ጥቅማ ጥቅሞች ዱንያ ላይ ብናገኛቸውም ነገ የሚጠፉ ነገሮች ናቸው። የሰው ልጅ ሲሞት ወደ ቀብር ሲሄድ ዱንያ ላይ ሲሠራው የነበረውን ገንዘብ ይዞ አይሄድም። ሲነዳው የነበረው መኪና ይዞ አይሄድም። ዱንያ ላይ የሰራውን ህንፃ ይዞ አይሄድም። ዱንያ ላይ ያሉትን ቁሳቁሶቹን ይዞ አይሄድም። ኩሉ ነፍሲን ዛኢቀቱ ልመውት ሁሉ ነፍሲን ዛይቀቱ ልመውት ነው ሞት፣ ነፍስ ያለው በሙሉ ይቀምሳታልና ከዚህ ውጭ ቦታ ሊሰጠውና ልንጨነቅለት የምገባ ነጥብ የለም። አዎ ይህ ነው የጠራውበት ነጥብ ብሎ ነቢዩ ዓለይሂ ሶላቱ ወሰላም በሚሉ ሰዓት ተበለካ አላቸው እጅህ ትክሰም አላቸው። ለነቢያችን አለይሂ ሰላቱ ወሰላም የምንናገረውን ንግግር የሚሰማ ውስጣችን ላይ ያሰብነውን የሚያቅ ልናስበው ያሰብነውን የሚያቅ የሰራነውን የሚያቅ ያልሰራውን ወደፊት ምንሰራውን የሚያክ የሚያቅ ሰማይና ምድራቶች ውስጥ ያለውን ጉዳጉድ የሚያቅ የሆነ ጌታ ነው። ይህንን ከነብዩ አለይሂ ሰላቱ ሰላም የሚደረጉ ቃለ ምልልሶችን ሰምቶ ጌታችን አላህ ሱብሓነሁ ወተዓላ ወተብ አላላህ የነቢዩ አለይሂ ሰላቱ ሰላም እጅ አትከስምም፣ ያንተ እጅ ትክሰም የሚለውን ቁርአን አወረደ። አላህ ሱብሓነሁ ወተዓላ በል ርግማን አትበቃም፣ ሰየስላ ናረን ዛተ ለሐብ አለላህ። በምትቀጥለውም ሀገር ላይ ተንቀልቃይ የሆነችዋን ጀሃነብ ይገባል፣ ይቀምሳታል የሚለው ቁርአን ወረደ። ነቢያችን አለይሂ ሰላቱ ወሰለም መልእክታቸውን ቀጠሉ። መካ ላይ ብዙ ሙሲባዎች ደረሱባቸው። ያላህ ነብይ አለይሂ ሰላቱ ያንም አይል አይዞህ የሚል የሚረዳቸውና ከጎናቸው የሚቆም በብዛት አልነበረም። ውስን ሰሃቦች ነበሩ። ዳዋቸውን በቀጠሉ ሰዓት የመካ ሙሽሪኮች ነቢዩን አለይሂ ሰላቱ ወሰላም መግደልና የተለያየ ችግሮችን ማድረስ አሰቡ ፈለጉ። ለነቢያችን አለይሂ ሰላቱ ወሰላም ጅብሪል ይመላለስላቸው ስለነበረ ወህይ ተነግሯቸው ነበር። ለነቢዩ አለይሂ ሰላቱ ወሰላም እነዛ የመካ ሙሽሪኮች ነቢዩን አለይሂ ሰላቱ ወሰላም እንዴት አድርገን እንግደል በሚለው ሹራ አድርጎ ነበር አንድ ሰው ሂዶ ቢገድላቸው ለእሳቸውም ዘር እና ብሔር ስላላቸው ያንን የገደለውን ሰው መግደላቸው አይቀርም። እርምጃ ስለሚወሰድበት ምን እናድርግ በሚለው ሹራ አድርጎ ከ17 ቀቢላ ጎሳ አንዳንድ ወጣት መርጦ የዚህ ጎሳ ሁሉ ተሰብስበ እርምጃ ይወሰድባቸው፣ ማን እንደወሰደም አይታወቅም፣ የዛኔ ችግሩ የቀለለ ይሆናል ብሎ እርምጃ ወስዶ ሹራ አድርጎ ነበር። ነቢያችን አለይሂ ሰላቱ ወሰላም አቡበክር ስዲቅ ጓዳቸው ነበረና የሚዘይሩበት ሰዓት ነበራቸው። ዛሬ ሂጅራ ትወጣለህ፣ መካ በቃ ይበቃሃል፣ ወደ መዲና ትሄዳለህ የሚለው መልእክት ከመጣላቸው በኋላ አቡበክርን፣ ትከተለኛለህ፣ የምንሄድበት ቦታ አለ፣ በቃ ልንወጣ ነው የሚለው መልእክት ነገሩት። ለአቡበክር ስዲቅ ነቢያችን አለይሂ ሰላቱ ሰላም ያንን መልእክት አስተላለፉለትና ሙሽሪኮች ቤታቸውን በከበቡበት ሰዓት ነቢያችን አለይሂ ሰላቱ ሰላም በአላህ ቁዋና በአላህ ሕዝነት እነዚህን ሊገሏቸው የመጡ ሰዎችን ተረማምዷቸው ወደ ጫካ ገቡ። መዲና የሚካሄድበት የተለመደ የሆነውን መንገድ ትቶ በተቃራኒው ነቢዩ አለይሂ ሰላቱ ወሰላም ወደ መዲና ሄዱ። መዲናም ከገቡ በኋላ ብዙ ሙሲባዎችና ብዙ አዛዎች፣ ችግሮች ገጥሟቸዋል። አላህ ቁርአኑ ላይ ሁናሊከ ብቱሊየ ልሙእሚኑን ወዙልዝሉ ዝልዛላ ሸዲዳ ወዙልዚሉ ዝልዛለን ሸዲዳ ይላል። አላ በጣም መቸገር ውስጥ ገብቶ አሉ፣ ግን አላህ የበላይነትና እዛን ሰጣቸው። በዛ ሂደታቸው ላይ ይህን ዲናቸውን ከቦታ አድርሶ ነቢዩ ዐለይሂ ሰላቱ ወሰላም የመጨረሻ ሐጀተል ወዳ ላይ ሰሃቦቻቸውን ሃል በለግቱ አሏቸው። አላህ የሰጠኝን አማና በስነ ሥርዓት በተገቢው አድርሻ አለው ወይ ብሎ ሲጠይቋቸው ቃሉ ናም አዎ አድርሰሃል፣ የጌታን አማና በስነ ስርዓቱ አድርሰሃል። ሀል በለግቱ ሲሏቸው ናአም አሉ። ሀል በለግቱ ናአም። ነቢያችን ዓለይ ሰላት ወሰላም አላሁም መሽሀድ አሉ። ጌታዬ መስክርልኝ ድኔን ማድረሴን ብሎ ወደሚቀጥለው ሀገራቸው ተሸጋግሯሉ። የአላህ ነቢይ ከዛ በኋላ ሰሃቦች የነቢዩን ዓለይ ሰላት ወሰላም ዲን ባለበት ጠብቆ ለታቢዎች ያስረክበዋሉ። ታቢዎችም እንደዚሁም ላትባውት ታቢይ ያስረክበዋሉ እየተቀባበሉ በአይመቱ ልአርባ አራቱ የመዝሃብ ባለቤቶች አህመድ፣ ሻፊ፣ ማሊክ፣ አቡሐኒፋ እነዚህ አራቱ አይማዎች እስላም ላይ ትልቅ ቦታ ያላቸውና እስላም ላይ አሻራቸውን ያሳረፉ ትላልቅ አሊሞች ለዚህ ዲን መሥዋዕትነት ከፍለው አሉ። እነሱ ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ነሳኢ፣ ትርሚዚ፣ ብኑ ማጃ፣ ሌሎችም ትላልቅ አይማዎች ለዚህ ዲን መዋል ያለባቸውን እውለታ ውለው አሉ። ነቢያችን ዓለይሂ ሰላቱ ወሰላም ኩልኩም ራዒን ወኩልኩም መስኡሉን አን ረኢየቲህ አሉ። ሁላችሁም ጠባቂዎች ናችሁ፣ ለዚህ ዲን ኃላፊነትና አለባችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ወኩሉኩም መስኡሉን አን ረኢየቲህ፣ ሁላችሁም ደግሞ በጠበቃችሁ ጥበቃ በተሰጣችሁ እረኝነት የቅያማ ቀን ትጠየቃላችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ብዙ ሀዲሶች አሉ። ለአነሳው የፈለግኩት ነጥብ እሱ ስላልሆነ ብዙም አልገፋበትም። እነዚህ አይማዎች ተቀብሎ እየተቀባበሉ እየተቀባበሉ እየተቀባበሉ አሊሞች ራስ በራሳቸው ወደኛ አድርሶታሉ። ይህ ዲን ባለበት ተጠብቆ እጃችን ላይ ቆይቷል። ለዚህም ነቢዩ ለ ሰላት ወሰላም በእያንዳንዱ ክፍለ ጊዜ ወይ መቶ ዓመት አላህ ይህንን ዲን ግልጽ የሚያደርግን ሰው ያመጣል አሉ። ነቢዩ ለ ሰላት ወሰላም አልዑለማኡ ወረሰቱል አንቢያ አሉ። ነቢዩ ለ ሰላት ወሰላም ዑለማዎች ደግሞ የነቢያቶች ወራሾች ናቸዋል ነቢያቶች ደግሞ ለሚወሪቱ ዲናረን ወላ ድርሃመን ኢነማ ወረቱል ኢልም አሉ ነብዩ ለይ ሰላቱ ሰላም ነቢያቶች ደግሞ ያወረሱት ህንፃን አይደለም፣ መኪና አይደለም፣ ዘረኝነትን አይደለም፣ መልክን አይደለም፣ የተለያዩ ነገሮችን አይደለም። ያወረሱት ኢነማ ወረቱል ኢልም አሉ ነብዩ ለይ ሰላቱ ሰላም ዕውቀት ነው የወረሱ። ሚንኩም ወልዲና ኡቱል ኢልም ደረጃት ይላል አላህ ቁርአኑ ላይ ከናንተ ያመኑትን ደረጃቸውን ከፍ ያደርገዋል። ኢልም ያላቸው ሰዎች ደግሞ ብዙ ደረጃዎችን ከፍ ያደርጋቸዋል ይላል ቁርአን ላይ። የቅያማ ቀን ወረትል ከማ ኩንተ ትረትል ፊ ዱንያ ይባላል። ለጀነት ደረጃ አላት። ለዚህ ነው ነቢ ለ ሰላት ሰላም ጀነትን አላህን መጠየቅ በፈለጋችሁ ሰዓት ጀነትን ፍርዶስን ጠይቋሉ። ያቺ የጀነት ቁንጮ አነቻል። ስለዚህ አሊሞች እየተተካኩ እየተተካኩ እየተተካኩ ይህንን ዲን ባለበት ጠብቆታሉ። እነዚህ አሊሞች ባይጠብቁት ዲን ላይ ብዙ ነገሮች ይጨመሩ ነበር። በል እንደውም ሀረም ውስጥ ላይ የማያውቁ ሰዎች ወይንም ደሞ ለመዝሃብ ውስጣቸውን ክፍት አድርጎ ፊታቸውን ያዞሩ ሰዎች በነበሩበት ሰዓት አራት ጊዜ ነበር የሚሰገደው ሀረም ላይ ከአባ አጠገብ አራት ጊዜ ይሰገድ ነበር። የኢማሙ ሻፊ ተከታይ አንድ ጊዜ ይሰግዳል ሲጨርስ፣ የኢማሙ አህመድ ይመጣል። የኢማሙ አህመድ ሲጨርስ፣ የኢማሙ አቡ ሐኒፋ ይመጣል። የኢማሙ አቡ ሐኒፋ ሲጨርስ ደሞ የኢማሙ አቡ ሐኒፋ ይመጣል። አራቱም ለየብቻ ነበር የሚሰግዱት። እኛ ሀገር ወደ ክፍለ ሀገር ስንሄድ በሸይኬ አላሻርክም እንደሚባለው ማለት ነው። ይሄን ያደርጉ ነበር ግን ዕልም ያላቸው ሰዎች እንዲህ አይነት ነገሮችን ይገረስሱታል፣ ያጠፉታል። በምንድን ነው የሚያጠፉት? በራሳቸው ሀሳብና ግንዛቤ ነው አደለም። ቃለ አላህ ወቃለ ረሱል ወቃለ ሰሃባ በሚለው ያስተካክሉታል። አማ እነዛ ትላልቅ አይማዎች በዚህ ልክ ነበር አደለም። አይማዎች፣ የእኛ ንግግር ከነቢዩ ዓለይሂ ሰላቱ ወሰላም ከአላህ ቃል ከገጠመ ተቀበሉት፣ ችግር የለው። አልዑለማ ዩዕተጁ ለሁም ወላኪን ላዩተጁ ቢህም ነው። ዑለማዎች መረጃ ይጠቀስላቸዋል እንጂ ዑለማዎች መረጃ ናቸው። እሳቸው ስለሠሩት ይሰራል አይባል። ግን እሳቸው የሚሰሩት ሥራ የሚናገሩት፣ የሚያደርጉት ዳዋ ከቁራን ከሐዲስ ሲታይ ትክክል ነው ችግር የለውም ነው የሚባለው። እንጂ ቁራን አዲስ በሰዎች አይለካም። እነዚህ ሁሉም አሊማዎች እኛ ወደ እናንተ ያቀረብ ያቀረብነው ነገር ትክክል ከሆነ ከቁርአን ከአዲስ ከገጠመ ተቀበሉት፣ ወይላ እንዳትቀበሉ የለውበትም ነበር የሚሉት ይህንን ዲን ጠብቆ ያመጡት እንደዚህ አይነት አሊሞች እንቁ የሆኑ

ልጅነቱ አልሸወደውም። አረብ መሆኑ አልሸወደውም። ከልጅነቱ ጀምሮ ለእስላም ማገልገል አለብኝ ብሎ የተነሳ ትልቅ ዓሊም ነው። ምናልባት እንዲህ አይነት ኪታቦች ሲቀሩ ወይም ደግሞ ሌሎችም ኪታቦች ሲቀሩ ኪታቡ ላይ ያረፉ የዓሊሙን ቃል መቶ ፐርሰንት እንቀበላለን ማለት አደለም ወይ የእሱ ቃል ቁርአንና ሐዲስን ተቃርኖ ቢመጣ የእሱን ቃል እንቀበላለን ቁርአኑን እንተዋል ማለት አደለም። ይህ ከሆነ አሁንም ድሮ የነበረው ጅህልና ውስጥ ነው የምንመለሰው። ሰዎች ይናገራሉ፣ መልእክትን ያስተላልፋሉ። ያ መልእክታቸው ከቁርአን ከሐዲስ ከገጠመ እንቀበላለን። ሰሃቦች አጢኡኒ ማ አጣአቱላ ይሉ ነበር። ሰሃቦች አላህን እስከ ታዘዝኩኝ ድረስ እሺ በሉኝ ይሉ ነበር። አማ የአላህን ትእዛዝ ለሰከንድ ከተቃረንኩኝ ትእዛዝ የለም ይሉ ነበር። አብዱላህ እብኑ አባስ የነቢዩን ሐጅ አደራረግ በደንብ ያቃልና ስለ ተመቱ እያስተማረ ነበር። አብዛኛው የኢትዮጵያ ሰው ሐጅ ሲያደርግ የሚጠቀመውን ነገር ማለት ነው።

ዑለማዎች አብዛኞቻቸው ሁሉም ማለት ይቻላል አፍደል በላጩ ነው ብሎ ተስማምቶበታል ተመቶ አለ ቂራን አለ ኢፍራድ አለ ከነዚህ ውስጥ አብዱላህ ብኑ አባስ ስለ ተመቶ ስለ በላጩ ሲናገር አቡበክርና ኡመር ይሄንን ነገር አይሉም በሚሉት ሰዓት አቁለኩም ቃለ አላህ ወቃለ ረሱል ወተቁሉነ ቃለ አቡበክር ኡመር አላቸው ነቢዩና አላ እንዲህ ብለ አሉ እያልኳችሁ አቡበክር ኡመር እንደዚህ ብለ አሉ ትላላችሁ እንዲህ ያለ

የነቢዩ መንገድ ግልጽ ከሆነለት በኋላ ነቢዩን የሚቃረን ሰው ንወሊ ማ ተወላ በፈለገበት መንገድ እናዞረዋለን። ወኑስሊ ጀሃነም ወሰዓት መሲራ ጀሃነም መግባት ምንኛ የከፋ ነው ይላል። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ተመቱኡን ፈቅዶ አሉ ተመቱ በላጭ ነው ብዬ ስነግራቸው አቡበከር ዑመር እንደዚህ ይላሉ አትበሉኝ፣ የነቢዩን ተቀበሉ ብሎ ነገራቸው። ሰሃቦች አይደራደሩም። መቶ ፐርሰንት ንግግራቸውን ተቀብለን እንድንሄድ የታዘዝነው የነቢዩን ብቻ ነው። ሌላው ቁርአንና የነብዩ ነብይ ሰለላሁ ዐለይሂ ወሰለም ተከትሎ ከመጣ እንቀበላል። ወይላ ቁርአንና ሐዲስ ከተቃረነ ማንኛውንም ሰው በመከተል አልታዘዝነው ማንኛውንም ሰው። ስለዚህ እንዲህ ከለፉ እና ለእስላም አስተዋጽኦ ካደረጉ ዑለማዎች መካከል አንደኛው ሙሐመድ ብኑ አብዱልወሃብ ነው።